ሀያ አራት አመት ነው የዘፈንኩት። አሁን ወደ ዝማሬ ከመጣው አስራ አራት አመቴ ነው፣ እግዚአብሔር በቸርነቱ ጎብኝቶ ነው። ስለዚህ ይኸው አስራ አራት አመት ጭማሪ እድሜ ተሰጥቶኝ እግዚአብሔርን ኢየሱስ ክርስቶስን የድንግል ማርያም ልጅ ኢየሱስ ክርስቶስን እያመሰገን እንድንኖር ይርዳል እና መኪና ውስጥ ገብቼ እዘምርላቸዋለሁ ደስ ይለኛል። በጣም በጣም ደስ ይለኛል። ይሄ ትልቅ ዕድል ነው። በቃ እንደው ኢየሱስ ተኮር የሆነ ነገር በቃ እንደው ስሙን ብታወድሽልኝ በቃ እኔ ከዚህ በላይ ደስታ የለኝም። በቃ እራሱ በአንቺ አፍ ኢየሱስ እየተወደሰ እየተዘመረለት በቃ መስማት እጅግ የሚያስደስት ነው እና መዝሙሮቼን አታውቃቸውም። እኔ ስለ ኢየሱስ ክርስቶስ የዘመርኩትን የቤተ ክርስቲያናቸው እሱን መስማት ነው የምፈልገው። በቃ እኔ እራሱ እኔ አሁን እሱ እንዳው ሁሉ እዳረጋለሁ። ዛሬ እውነት እንደምትዘምር ያውቃለሁ ምናምን ግን መዝሙሮቹን ከዚህ በፊት ፈለገ ጋር ገብተሽ ስትዘምሪ ነው የሆነ ቪዲዮ የተቆራርጡ አይቻለሁ። በጣም በጣም በጣም ደስ የሚል በቃ ይሄንን እግዚአብሔር የሰጠሽን ታለንት እግዚአብሔር የሰጠሽን ጸጋ እግዚአብሔር የሰጠሽን ድምፅ መልሶ እሱን ለማክበሪያ ማዋል ከዚህ በላይ እድል የለም። እና አንቺ በጣም በጣም የምትገርሚ ሴት ነሽ። በጣም በቃ እጅግ እጅግ በቃ ጌታ ይባርክሽ። ራሱ መምጣትሽ አንድ ፓስተር የተባለ ሰው ጋር መጠሽ ራሱ እንደዚህ ህብረት ማድረግሽ መጠየቅሽ ማውራትሽ ይሄ በ እንደኛ ቢግ ፕሪቪሌጅ አቦነሽ። እሺ ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ እያልኩ እዘምርልሃለሁ ዩ አዲስ መዝሙሬ ነው። አሁን ገና አንድ አራት ወር ሶስት ወር ቢሆነው ነው እና ዩቱብ ላይ አለ። ዘማሪት አቦነሻል ነው የሚል ዩቱብ አለኝ። እዛ ላይ ገብታችሁ በቪዲዮ ልታዩት ትችላላችሁ። አሁን እዘምርላችኋለሁ። ለጸናሽ ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው። እርሷ ሙሽራይት እርሱ ሙሽራ ነው። በእኩለ ሌሊት የሚጮኸው ዜማ ቀለሙ ኢየሱስ ነው። ማህሌቷ ስማ ስሙን በመቃኗ በጉበኑ ጽፋለች። በመስኮቶቿ ላይ እርሱን ትሰብቃለች። የተቀበለችው የነገስታት ንጉስ ከቷ ይቀየርም ባሰተኛ ኢየሱስ ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው። እርሷ ሙሽራይት፣ እርሱ ሙሽራ ነው። አክሊ ለሶ ካለ ካህኗ ጥምጥም ስር ለሰከናት ረሳም የኢየሱስም ፍቅር በእጆቹ የያዘው የመስቀሉ ላይ ቃል ኢየሱስን እንጂ ታዲያ ምን ይሰብካል? ስሙም በቀን በሌት ስጮባት ሰማትን አዲስ ያመጣኸው ኢየሱስ አይገባትም ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ፣ የሌት ማህሌቷ ኪዳን ቅዳሴ ነው። እርሷ ሙሽራይት እርሱ ሙሽራ ነው። ችንካሮቹን ቆጥራ በሯን ትሰራለች፣ መጋረጃዋ ላይ ስሙን ጽፋዋለች። የጠፈርጥ ልፍልፍ ከበሩ ላይ ያለው የኢየሱስን ሕማም ስቃይ ነው የሚጮኸው። እውነት ስትሰወር ፈሊና ሲ ኢየሱስ የሌጅ ማህሌቷ ኪዳን ቅዳሴ ነው። እርሷ ሙሽራይት፣ እርሱ ሙሽራ ነው። ጉሌላቷ መስቀል መሰረቷ ደሞ ስብከቷ መዝሙሯ ኢየሱስ ነው ስሙ። ምግቧና መጠጧ የህይወት ጽዋዋ አዲስ ኪዳኗ ነው ቁርባን መስዋዕቷ ስሙም በቀን በሌት ስጮባት ዘማትም አዲስ ያመጣው የሱስ አይገባትም። ለጸናሽ ተዋሕዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው እርሷ። ሙሽራይት እርሱ ሙሽራ ነው። ጌታ ይባርክሽ፣ እህታችን አቦነሽ። በጣም አንቺ የተባረክሽ ነሽ። እግዚአብሔር ደግሞ በነገሮች ሁሉ ይርዳሽ ያግዝሽ። ይሄ የጀመርሽ ዝማሬ በጣም መልካም ነው። ኢየሱስ ክርስቶስ እንደውም ደግሞ ከዚህ የበለጠ ጸጋውን ፊቱን ያብራልሽ። ነት የበለጠ ደግሞ እያበራ እያበራ እያበራ አይደለሽ። በጣም ነው የምንወድሽ። ብዙ ኢትዮጵያን ኤርትራውያን ያው ያንችን ስራዎች ከዚህ በፊት የነበሩ ዘፈኖችሽን ያውቃሉ፣ ይረዳሉ። አሁን ደግሞ እግዚአብሔር በዚህ መልኩ ደግሞ ከረዳሽ፣ ካገዘሽ ትልቅ ትልቅ ነገር ነው። ራሱ ኢየሱስ የሚል መዝሙር መስራት በቃ ከዚህ በላይ ደስታችን የለም። በዚህም የብዙዎች ፍቅራቸውን እየገለጡልሽ ነው፣ እንደሚወዱሽ ዝማሬ መልአክ ያሰማልን እያሉ ነው። በ በጣም በብዙ በጣም ነው የምንወድሽ። እንግዲህ ይሄ ኢየሱስ እየበዛልሽ እየጨመረ ይሁድ ባንቺ ህይወት ላይ ይሄ የምትወጊ ኢየሱስ ደግሞ እንግዲህ ከዚህ ደግሞ ከዚህ ደግሞ አያሽ እየተገለጠ ከእውቀት ከፍ እያውቃላ አለ ይለው ጳውሎስ ደግሞ የበለጠ እውቀት ወደ ተሻለ እውቀት፣ ቁርጭምጭሚት፣ ከዛ ጉልበት፣ ከዛ ደግሞ ከፍ እያለ ወገብ፣ ከዛ ትከሻ፣ ከዛ ደግሞ ሙሉ መዋጥ እስኪሆንልሽ ድረስ እግዚአብሔር አምላክ ይርዳሽ ያግዝሽ። ኒታይም መምጣት ትችያለሽ። ጊዜ ባገኘሽ ቁጥር በኒታይም እና በመጣሽ ቁጥር በደስታ ነው የምንቀበልሽ ፎሎ አድርጌ ያለው ከዚህ በፊት አጥቺ አንቺ እርግጠኛ የሆነ አይሁን ስላላወቅኩኝ እንዲሁ እየመጣሽ አብረሽን ትዘምር ያለሽ ከኛ ጋር ታገልግ ያለሽ። ይሄ መድረክ ለአንቺ ሀያ አራት ሰዓት እንደ ነዳጅ ማደያ ክፍት ነው። ምንጣች እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር ሰላም በኢትዮጵያ ምድር ላይ ይፍሰስ። ስለሰጣሽን ጊዜ በጣም ማስተላለፍ የምትፈልጊው መልዕክት ካለ እድል እንስጥሽ። ይኸው ነው በቃ በቃ እግዚአብሔር ፍቅር ነው ሁላችን ተከባብረን በዛች ደስ በሚለው አሁን እኔ ሙቀቱ በቃ ልወጣ አከልክሎኛል። እዚህ እዛ እንደ ምግብ የሚበላ በእውነት በቃ ምግብ የሆነ አየር ነው ያለ እዛ አገር። እግዚአብሔር ጥሩ አገር ሰጥቶናል። እኛ ግን እርስ በርሳችን ተከባብረን ማንኛውም አገር ይኸው፣ እኛ አሜሪካን አገር ተከባብረን አይደል እንደ የምንኖረው ስለዚህ፣ እዛም እርስ በርሳችን ያው አንድ ህዝቦች የምንዋደድ እንደዚህ ተፈቃቅረን ተከባብረን አንዱ አንዱን ሳይነካ መኖር አለበት ብዬ አስባለሁ። ወዳችኋለው ወንድሞቼ እህቶቼ፣ እግዚአብሔር ኢትዮጵያን ይባርክ። አሜን። እኛ ምን ወድሻለን። ጌታ ኢየሱስ ዘመንሽን ይባርክ። እንግዲህ ይሄ የዘመርሽለት ጌታ ደግሞ በብዙ ፍሬ እንድታፈሪ ይርዳሽ። ጋግዝሽ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ይላል። አንቺም ስለ ኢየሱስ እየዘመርሽ ስላለሽ በጣም ደስተኛ ነኝ። አኩርተሽናል። እውነት እግዚአብሔር ነው ከባዲስ ባዲስ አውጥቶ ራሱ ኢየሱስ የሚል ማዘመር ይሄ በቃ ከዚህ ከዚህ በላይ ደስታ የለም። እና ጌታ ሀያ አራት ዓመት ነው የዘፈንኩት። አሁን ወደ ዝማሬ ከመጣሁ አስራ አራት ዓመቴ ነው። እግዚአብሔር በቸርነቱ ጎብኝቶ ነው። ስለዚህ ይኸው አስራ አራት ዓመት ጭማሪ እድሜ ተሰጥቶኝ እግዚአብሔርን ኢየሱስ ክርስቶስን የድንግል ማርያም ልጅ ኢየሱስ ክርስቶስን እያመሰገንን እንድንኖር ይርዳል። ሰላም ለእናንተ። ውንጫው ታንኪ ዩ። ሌላ ጊዜ ደግሞ የልብሱን ጫፍ የሚለውን ደግሞ ዘምራለን ስትመጪ። እሺ እሺ እሺ። ወደዋል። ወንጌል ስለማን ነው? ዘማሪት አቦነሽ፣ ስለ ኢየሱስ ክርስቶስ። ታንኪ ዩ። ታወሩ ያስተማሩኝ እንደዛ ነው ጌታ ይዋርክሽ። አሜን። ስለዚህ ጊዜ እና እናመሰግናለን። አሜን አሜን። ታንኪ ዩ። አባቱ ላይታ ፓስተር ሳትወጣ በጣም ወድላት መዝሙር አለ የልብሱን ጫፍ የሚለው እሱን ዘምርልኝ እንግዲህ ሰው ድንገት ነው። እሷ የመጣችው ጊዜ ካላት ክፍት ነው ታይ የሚወቷን አንስታ ማለት ትችላለች። እንግዲህ ከዛ በተረፈ ግን ሁሌም እየመጣች እንድታገለግል ነው። ወንጌል ስለማን ነው? ጻፉልኝ እስኪ። ቀታች ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ፓስተር ጸጋ ይብዛል። ድንቅ ጊዜ ነበረ። ጌታ ደግሞ ለማሳየት የምትሞክርበት ወይ፣ በጣም እኔ በእውነት በጣም እየባረከኝ ነው። ጸገ ይብዛለ ከዚህ በላይ የምሬ ምር ከልቤ፣ ባስተር እዩ ከልቤ በጣም ደስ ብሎኛል። ከዚህ በላይ ደግሞ ጌታ በፍቅር እንድታሳይ ጸገ ይጨመርልን። በጣም ወዳሉ ሌሎቻችሁ ኦርቶዶክስ ሀቢያን ጌታ ደግሞ እንዲበራላችሁ ጸልያሉ። ሰስም ተባረኩ፣ ገናኛለን። ጸገ ይብዛለን። ፓስተር ፓስተር ፓስተር ፓስተር ነህ የሁሉ ጥሩ የሁሉ ጥሩ አፖስትሊክ እንዴት አለልኝ? እግዚአብሔር ይመስገን። በጣም በነገራችን ላይ ኦርቶዶክስ ነኝ። ጆየና ግባስቲ ካለ ዋና ካለ፣ እሺ ቀጥል። አፖስትሊክ ሶሪ፣ እኔ በነገራችን ላይ ኦርቶዶክስ ነኝ፣ የኦርቶዶክስ ተከራካሪ ነኝ። ከሶፊ ጋር ብዙ ጊዜ ነው እዚህ ይገባሉ፣ ያስገባኛል፣ እንጨዋታለን፣ እንቀላለን። ግን እኔም እንደው መናገር እንፈልገው ነገር እኔ እንደ ሶፎንያስ እኔ ፓስተር በህይወቴ ብዙም ከኦርቶዶክስ አይደለም ስለሚያመጣጠን ግን እንደ ሶፎንያስ የወደድኩት ፓስተር የለም። በቃ እውነት እንድነግራችሁ እንደ ሶፎንያስ ወደፊትም የምወደው ፍቅርን እየሰበከ ወንጌሉን ያጸና ማለት ወንጌሉን ያጸና ማለት ነው። ተዋደዱ የሚለውን ነገር ተግብሮም ተናግሮም ያሳየን እሶቻ ነው። ሌላ ፓስተር ማንም ያሳየን የለም። እንደኛ ማለት ያገላልጽ ማለት ነው። እዚህ ሶሻል ሚዲያ ላይ ከፕሮቴስታንት ወንድሞቻችን ጋር እንድንዋደድ ፍቅር እንድንሆን ራሱ ተዋዶ ራሱ ሰብኮ እራሱ አስተምሮ ያሳየን በጣም በጣም በጣም ጀግና ጀግና ፓስተር ነው፣ በእውነት እና በቅርቡ ደግሞ እናያለን። መቼም ወይኛ ወደ አንተ እንመጣለን ወይ አንተ ወደኛ ትመጣለህ፣ ይለይልናል በቅርቡ። እና በጣም ነው የምንወድ ለማለት ነው። ፓስተር ግን አንድ መጠየቅ የምፈልገው ነገር እኔ እንደአጋጣሚ የማይመች ቦታ ሆኜ አላየሁትም ነበር። ጌሙ ጌሙ እንዴት ነበር ፓስተር? ይሄው በፍቅር ተጠናቀቀ ሁለታችንም አሸነፍን። ኦኬ አለየም።